ቤተሰብ አሰላሙ አሌይኩም ወረሕመቱላ በረካቱ፣ እንዴት ናችሁ? ደስጌ ቲዩብ ተከታታይ ሰላም ናቸው የከኔጋ አልሓምዱላይ ረብላላይ ባረከላሁ ፊኩም። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ እንሻላ፣ ውዶችዬ። ያው እንግዲህ ሰሞኑን ኢድ እየደረሰ ነው፣ ረመዷን የመጨረሻዋነች። ዋነች እንሻላ አላ፣ ሀገራችንን ሰላም ያድርግልን። ያው ኔትወርክ የለም ጠፍቷል ብዙ ጊዜ እና፣ ያው ጠፋ ብያለው ብዙም ቪዲዮ አለቅም አንዳንድ እህቶች ሪከርድ ታደርጋላችሁ፣ ሪከርዳችሁን ቶሎ አልመልስም። ያው የኔትወርክ ጉዳይ ነው፣ ሌላ አይደለም። እንሻአላህ ያው ብዙ ጥያቄዎች ይመጣሉ። ከጥያቄዎች ግን በጣም የምመልሳቸው እና አንዳንዴ ቪዲዮ የምሰራባቸው ጥያቄዎች አሉ። ስለሚጠቅመን ስለሚጠቅማችሁ እኔንም እናንተንም ስለምንማማርበት ነውና እንሻአላህ እህቶቼ ከእናንተ በላይ ለእናንተ ማንም የሚያቅላችሁ የለም ከእናንተ በላይ ለእናንተ ማንም የሚያስብላችሁ ነገር የለም። በነገራችን ላይ ብዙዎቻችሁ ሀገር ቤት ልመጣ ነበር፣ ምን ላድርግ፣ ምን ልስራ፣ ምንድነው ማድረግ የለብን፣ የሰው ቤት ሰለቸኝ፣ የሰው ሀገር ሰለቸኝ፣ የሰው እናት ሰለቸኝ፣ በቃ ሰለቸኝ ሰለቸኝ ሰለቸኝ፣ ብዙዎቻችሁ ማለት ነው። እንደገና ደግሞ ጤና አታችሁ፣ በጤንነት ምክንያት ሀገር ቤት ብመጣ ምን ይገጥመኛል ምናምን ብላችሁ ታስባላችሁ እና በነገራችን ላይ ከጤና በላይ ትልቅ ነገር የለም። ጤናችሁን ደግሞ በአረብ ሀገር ስላላችሁ ከሆነ ጤና ያጣችሁ ምናልባት ሀገር ቤት ስትመጡ ሰላም የምታገኙ ጤነኛ የምትሆኑ ከሆነ ዞር ማለቱ የተሻለ ነው። ለምን መሰላችሁ? አንዳንዴ እንደነገርኳችሁ ሀሳብ፣ ጭንቀት፣ ለቅሶ እንዲሁም ደግሞ ብቸኝነት ሁል ጊዜ ቁሞ መዋል። አሁን ረጅም ሰዓት ስትቆሙ የሆነ ለምን እንደሆነ አላቅም ደማችን ይወጣጠራል መሰል እንግዲህ፣ እኔም ካየሁትም ከተረዳሁትም ነው። ብዙ ጊዜ እኔ አረብ ሀገር እያለሁ በጣም እቆም ነበርና ስናጥ፣ ምንም ስንሰራ ቁመን ነው። ለዛ ስለሆነ ደማችን ወድታች ይረጋል መሰል። እና ብዙ ጊዜ እግሬ ያብጥ ነበርና የሚገርመው፣ አረብ ሀገር ከመለፈው ይልቅ እዚህ ሀገር በጣም ኢትዮጵያ ላይ ልፋት አለና በተለይ ይገር መንገድ ሸክሞች ነገሮች ብዙ ጊዜ በተለይ ማር ብዙቶች፣ በጣም ብዙ ሰው አዝዛችሁኛልና፣ በጣም ከምላችሁ በላይ አሁን ላይ እንደገና እንደ አዲስ መጣው ሪከርድስ ሲያረጉ ራሱ አዲስ ነው የሚመስሉኝ እንጂ ነባር አይመስሉኝም። እንደ ማር ገዝቼ ሽከሌ ከሆነኝ እንደዚህ ሲሉኝ ድንግጥላለሁ። ለምን ለምን መሰላችሁ? ትዕዛዝ በጣም ብዙ ስለሚበዛ፣ በቃ ያንን ሰው አስረክባችሁ ሰጥታችሁ እንትን ትላላችሁ። ብዙ ጊዜ ቪዲዮ አልሰራም በዚህ ጉዳይ ላይ። ያው የሆነ ትዕዛዝ ታዝዤ የምሬ ነብላችሁ ያ ነገር ቶሎ ካልደረሰ እንዴት እንደሚጨንቀኝና ቪዲዮ ለመስራት ካሜራ ለመክፈት ራሱ ትዝ አይለኝም። ስብሓናላህ ለዛም ነው ብዙ ጊዜ ቪዲዮዎች የምሰራቸው ስራ አይወጡም፣ ውጭ ላይ ማለት ነው። በጣም አንዳንድ ነገሮች ካልሆነና ምንላችሁ ፈልጌ ነው ያንን ነገር ሳረግ በጣም ነው የሚደክመው። በጣም መንገድ ትሄዳላችሁ፣ ተመኪና መኪና ትሰቀላላችሁ፣ አንዳንዴ ሰው ቁጭ ብላችሁ ትጠብቃላችሁ፣ ፀሐይ ያለ ብዙ ነገር ያጋጥሟችኋል እና ያ ሆኖ ግን ወላህ አልሐምዱላይ ረብል ዓለሚን እግሬ አያብጥም እና ግን አረብ ሀገር ላይ እቤት ስለምኑ ጥላ ላይ ስለምንል ነው መሰለኝ ፀሐይ ብርሃንም ስለማያገኝ ነው መሰለኝ ቶሎ ሰውነታችን ይቀልጣል ይሸበሸባል መሰለኝ፣ ይሆናል አደለ። ብቻ ጉልበት ራሱ አቅም ራሱ ያንሳችኋልና፣ ኢትዮጵያ ላይ ደግሞ ብዙ ጊዜ ምግባችን ፀሀይ ነው ማለት ይቻላል። በነገራችን ላይ አሁን አሁን ስረዳው፣ እኔ ድሮም ከልጅነቴም አረብ አገር ሁኝም ፀሀይ ይናፍቀ ነበር። በጣም እንደውም ፀሀይ ላይ ሂጅ ራሱ ቁጭል ነበር። በተለይ አሁን እንደዚህ ጧት ጧት ወይም ማታ ላይ አካባቢ በተለይ ደግሞ ስራ የምሰራበት ቤት ደግሞ እንደዚህ በየሰዓቱ መውጣት ከተቻለማ ያላ ትንሽ ግቢ ካለ ለዛ ህጅ ጸሀይ ላይ ቁጭ ላለሁ እና ጸሀይ በጣም እወዳለሁ። ለዛ ነው መሰለኝ ያው ብትጠቋቁሩም ይሆናል አይደለ ያ ፀሐዩ እንደ ምግብ ነው ይመስለኛል፣ ደግሞም ነው። እና ለዛ ነው መሰል አልሐምዱሊላሂ ረብ ለዓለሚን እግሬ ያብጥ የነበረው እንደውም ጠፍተዋል ማለት ይቻላል እና ለዛ ነው ብዙ ጊዜ ጨነቀኝ ስትሉ ይሆናል፣ አደለ ያ ያ ነገር ነው በቃ በሽታን የሚያስገዛችሁ እና ከዚህ በፊት ብዙ ጊዜ ተናግሬ ያለሁት ሳትሞቱ ቀድማችሁ አትሞቱ እላለሁ እኔ ብዙ ጊዜ እና ምንላችሁ ፈልጌ ነው ጤና ጉዳይ በጤና ምክንያት ሀገር ተሰዳችሁ በሰው ሀገር ላይ በጣም ጤና የምታጡ ከሆነ ምናልባት ሀገሩን ስትቀይሩት ብንትኑ ይሄ ያለ አደለ፣ አየሩ ምኑ፣ ለእናንተ የተሻለው ወደዚህ ሊሆን ይችላል። እኔ እንግዲህ አላቅም ስለ እናንተና፣ ከራሳችሁ በላይ ለራሳችሁ የሚያቅ ሰው የለም። ሀገር ቤት መጥቼ ምን ልስራ የምትሉት ነገር እኔ አሁንም ቢሆን ስራ አልፈጥርላችሁም። ስራ ሳይሆን የምፈጥርላችሁ ሀሳብ ላካፍላችሁ እችላለሁ። እራሳችሁ የምትፈልጉት ወኔ ሊኖራችሁ ይገባል። ሀገር ቤት መጥቼ ምንድን ነው የምሰራ አላህ ብሎ ደስ የሚል ህይወት ትዳር ሰጥቷችሁ የቤት ነው ቤት ከሆናችሁ መታደል ነው አልሐምዱሊላህ ረብል ዓለሚን አላህን እያመሰገናችሁ ትኖራላችሁ ግን ከዛ ደግሞ ምናልባት እድላችሁ ጣፈንታችሁ ወይም ደግሞ አላህ ሱብሐነሁ ተዓላ ለእናንተ የሚሻላችሁ ኸይረ ነገር ይኖራል ለምሳሌ ንግድ ስራ ሊሆን ይችላል ብዙ ስራዎች የራሳችሁ የሆነ ከብት ማርባት ዶሮ ማርባት ብዙ ነገሮች አሉ ለምሳሌ ባልትናዎች መስራት እንደዛ ነገርም ሊሆን ይችላል አናቅም አላህ ነው የሚያውቀው ዋጅብ እና ያያን ነገር ደግሞ የምታሳኩት እናንተ ናችሁ። እናንተ አላህ እኮ ለእኛ አእምሮ የሰጠን ጭንቅላት የሰጠን እንድናስብ አይደል? እንድናሰላሰል እና ማድረግ ያለብን ነገር እንድናደርግ ነው። ባረከላሁ ፊኩም። እና ለእናንተ ከእናንተ በላይ የሚያስብ ነገር ስላለ ለራሳችሁ የሚሆናችሁን ነገር እናንተ ናችሁ የምትመርጡ። ከጤናችሁ ግን የሚበልጥ ነገር የለም። አንድ ሁለተኛ መልፋት ብቻ ሳይሆን ልፋታችሁ ውጤታማ ሊኖረው ይገባል። ውጤታማ ያለው ነገር ለምሳሌ ትለፋላችሁ፣ ገንዘብ ትስተላካላችሁ ምናምን ያ ነገር ቦታው ወደ ተግባር የሚውል ከሆነ ብትቆዩ የተሻለ ነው። ግን ገንዘባችሁ ዝም ብሎ የሚባክን ከሆነ በጣም ከባድ ነው፣ በጣም ከምላችሁ በላይ ገንዘብ ትልካላችሁ፣ ስራው አይሰራ፣ የምትፈልጉት ነገር አይደረግም። የምትፈልጉት ነገር እንኳ ግማሹ ወይም ሩቡ ቢሰራ ይሄ ነገር እየተሰራ ነው፣ ምናልባት ከእኔ ችግር አለ ወይ፣ የገንዘብ እጥረት ወይ፣ የጉልበት ወይ፣ የቤተሰብ ብላችሁ ልታስቡ ትችላላችሁ። ግን ገንዘባችሁ ተልኮ ዋጋ ካልዋለ ዝም ብሎ ባርቲ ቦርት የሚጠፋ ከሆነ ያም ከሆነ ደግሞ የልፋት ልፋት ሀገራችን መጣችሁበት ብትለፉ የተሻለ ነው። እንደ እኔ ሀሳብ ነው እንግዲህ ይሄ የእኔ ነው። የእናንተን ደግሞ እናንተ ታውቃላችሁ። ብዙ እህቶች በተለይ ስደት ላይ ኖራችሁ በበሽታ በህመም ብዙዎቻችሁ ተጠቅታችኋል። ወላ የህመምን የሚያመጣው ምንድን ነው? ምንም በሉት ኩላሊት በሉት ጨንጓራ በሉት ጉበት በሉት ምንም በሉት የእግር የእጅ ማበጥ ምናምን የአእምሮ የምንም በሉት ይሄ ምንድን ነው? ከጭንቀት ነው በቃ ሀሳብ፣ ጭንቀት፣ እናቴ፣ አባቴ፣ እህቴ፣ ወንድሜ፣ ዘመዶቼ ምን የምን በማለት እናንተ ትጎዳላችሁ። በነገራችን ላይ አንድ ነገር አንድ የገጠመ የገጠመ ልንገራችሁ። አንድ እህት ከረመቷን አስቤዛ ትእዛዝ ታዘዘኝ እና ለብዙ እህቶች ለምሳሌ አንድ እህት ሶስት ካርቶን ተምር ታዘዘኛለች እና ያንን ለአራት ለአምስት እንደ ከፋፍለው ነበር የምትለኝ እና ለይህን ለከሌ ይህን ለከሌ ስትለኝ አንዳንዴ እነዛ ሰዎች ሳያቸው ሁኔታቸው የሚጣሉና የማይስማሙ ከሆነ እኔው ከፋፍዬ የፈለገ እንትን ቢሆን በቃ ራሴ እንደሰጣችሁ አደርጋለሁ። ብዙ ጊዜ ይሄ ነገር ተልኳል ሲባል የምሬን እምላችሁ እንትን ያለባቸው የተወሰደባቸው ሁሉ የሚመስላቸው አሉ፣ የቀረባቸው የሚመስላቸው ሁሉ አሉ። እኔን ካናገሩ ግን ግልጽ ስለምላቸው ያዘዘችሽ ለአንቺ የታዘዘው ይሄን ያክል ነው ብዬ ስላቸው እኔን ሊጠረጥሩ በመጥፎ ይችላሉ፣ ግን ምንም ችግር የለም ብዬ እኔ ነኝ የማከፋፍላቸው ማለት ነው። እንደውም በዚህ አጋጣሚ አንድ እህት ሁለት አስር ሊተር ዘይት፣ ሶስት ካርቶን ተምር፣ ሶስት ኪሎ ስድስት ኪሎ ቡና አዘዘችኝና ለእናቴ ብቻ ስጫት እንደዚህ እንደዚህ ታርግ ስትለኝ፣ እኔ ከፍዬ ብሰጥልሽስ እኔ ደውዬ እንደዚህ እንደዚህ ባረግልሽስ ለእኔ እኮ ለእናቷ ስወጡ ዞር ማለት በጣም ቀላሌ ነው። ግን ምን አለመሰላችሁ ምንድን የት ወዴት እንዴት ስላለ በቃ እንደዚህ እንደዚህ የሆነ ሰው ልኮላችሁ አልንውሰዱ እንደዚህ ነበር ማደርግ እና ከዛ አንዱ ምንድነው አንድ እህት የሆነ ነገር ተልኮልሽ ነበር መጠሽ ብትወስድ እንደዚህ እንደዚህ ስላት፣ የምር ያ የተላከላት ሳይሆን እኔ ጋር ማሳት ደውል፣ አንቺ ጋር ትደውላለች ምናምን ነገር ያላ ወላ ምሬ ነመ በጣም ነበር የዛን ሰዓት የደነገጥኩ። ይህን ያክል ምንድነው የሚያሳየው? አረብ ሀገር ያለች እህት ገንዘቧ እንጅ የሚፈለግ፣ ማንነቷ እንዴት ነው ያለች፣ እንዴት ናት? ይሄን አስባለ እኔ ስላደረገችልኝ። አላህ ይጠብቃት፣ አላህ ጀዝባን ይክፈላት፣ በረካ አለ ያርጋት ምናምን ይላል። ሱብሃን አላህ ከዛስ እኔና